አቶ ለይኩን ያሉት ነገር ደረሰ ማለት ነው። አምራን የምትፈልገው ከናሆም ገንዘብ እና ገንዘብ ብቻ እንደሆነ ምንም እንኳን አርፍዶ ቢሆንም ናሆም አውቋል ማለት ነው። ምክንያቱም አምራን ለኤርሚያስ ገንዘቡን ልካለታለች። ከዛ በኋላ ደግሞ ናሆም እስኪ ብር ፈልጌ ነበረ አምራንዬ ብሎ አካውንቷን ሲያይ ዜሮ ይላል ማለት ነው። ምክንያቱም አሁኑኑ ብር እፈልጋለሁ አሁኑኑ አያስገቢልኝ ሲላት ትራንስፈር አድርጋለት ነበረ። ናሆምም ይዟታል ማለት ነው። አምራን ዋሽታለች። ገንዘቡን የተቀበለችው ለኤርሚያስ ልትሰጥ ነበር። በዛ ላይ ደግሞ አምራን ከናሆም ፍቅር ሳይሆን የ ማለት አፍቅራ ወዳው ሳይሆን ገንዘብ አፍቅራ እንደሆነ ተደርሶበታል ማለት ነው። ስለዚህ አቶ ለይኩንና ወይዘሮ ዝናሽ ለሱ ደጋግመው ነግረውታል። ልጄ፣ እች ልጅ አንተን አደለም የምትወደ ገንዘብህን ነው የምትፈልገው ቢባልም አልሰማ ብሎ የነበረው ናሆም አሁን ላይ ነቅቷል ማለት ነው። አንዳንድ ጊዜ ቤተሰቦቻችን ለእኛ ብለው የሚነግሩንን ነገር እኛ ግን አንቀበልም። ስለዚህም አሁን ናሁም በጣም ነው ድጋሜ ነው የሰበረችው፣ በጣም ነው የተናደደው ማለት ነው። እንግዲህ አምራን እስካሁን ድረስ ናሆምን እየጎዳች ትገኛለች። ምክንያቱ ከተባለ ደግሞ ያረገዘችው ልጅም አስባበት ገንዘብና ገንዘብ ያስፈልገኛል በማለት ነው ከናሁም ያረገዘችው አሁን ላይ ሁሉም ነገር ታውቋል ማለት ነው። ስለዚህ አሁንም ኑሐሚንም እንዳለችው ኑሐሚንና ናሆም ናቸው በዚህ ታሪክ ላይ በጣም የተጎዱት። በዚህ ታሪክ ላይ ደግሞ ሲቀልዱና ሲያጭበረብሩ እየኖሩ ኤርሚያስና ገነት እንዲሁም አምራን ናቸው ማለት ነው። አምራን በናሆም ላይ ስታሾፍ ስትቀልድ ኖራለች። እንዲሁም ኤርሚያስ ደግሞ የብዙ ሴቶችን በጣም የሚያሳዝነው የኤርሜ ስራ እውነት ለመናገር የብዙ ሴቶችን ገላ ሽጠው ገንዘብ እየተቀበለ ነው የኖረው ማለት ነው። ሌላው እንግዲህ ደግሞ ወይዘሮ ገነት ደግሞ የኑሀሜንን ህይወት እያጨለመች እንዲሁም አሁን ላይ ደግሞ በድጋሚ ወደነ ኑሃሜን ቤት በመምጣት አቶ ተሰማን በማባለል እና በማማለል ኑሐሚንን ከዚህ ቤት እንድትወጣና አሁንም አቶ ተሰማ ጋር ለመኖር አስባና ቅዳ መታለች። እንዲሁም ኤደን ደግሞ የኑሐሚንን ህይወት በማዘበራረቅና በማዛባት ነው ያለችው። በዚህ ታሪክ ላይ ይህንን ይመስላል። አሁን ቀጣዩ ምን ሊሆን ይችላል? በቀጣዩ ማለት አሁን ክፍል ይህኛው አዲሱ ክፍል ምን ሊሆን ይችላል የሚለውንም ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። ሰላም ሰላም ተወዳጆች እንዴት ናችሁ? በያላችሁ በሰላማችሁ ይብዛልኝ። ውድ ቤተሰቦች ይሄንን ቪዲዮ ውስጥ ጀምሮ ላይክ እያደረጋችሁ ጀምሩ ሰብስክራይብ አድርጋችሁ ቤተሰብ ያልሆናችሁን ቤተሰብ ሁኑ። ለማዘዝ አይደለም ለማስታወስ ያክል ነው። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ ኑሐሚን ድራማ ነው። በኑሐሚን ድራማ ላይ ብዙ ትምህርቶችን የምንወስድበት ብዙ የምንማርበት ክፍል ነው ማለት ነው ይህ ክፍል አሁን እንግዲህ ኑሐሚን በጣም እሩህሩህ መሆኗ በእውነት ለመናገር በጣም ልቧ የዋህ ናት። በእርግጥ ሁላችንም ብንሆን አንድ ሰው ለእናንተ ብሎ ወይም በእናንተ ምክንያት የተጎዳ ሰው ሲገኝ ወደ አክም ቤት መውሰድና እንዲታከም ማድረግ ሁላችንም የኢትዮጵያውያን ሊሆን ይችላል። ነገር ግን ኑሐሚን እንደዛ ስተርገበገብለት ነበረ። እውነት ለመናገር ብዙ ጊዜ ወይ ወንድማችን ወይ የሆነ ዘመዳችን ካልሆነ በስተቀር ያን ያክል ሰፍሰፍ ሰፍ አንልም፣ እና ስለዚህ ከዚህ ኑሐሚን ያደረገችው መልካምነት ለሁላችንም ትምህርት ነው ማለት ነው። እና እንግዲህ ዳግምን ይዛ ወደ ሆስፒታል ሂዳ አሳክመው መታ ተመልክተን ነበር በባለፈው ክፍል። ታዲያ እዚህ ጋ አቶ ተሰማ በጣም ነው የተናደዱት። ጭራሽ ይሄ ምን ይሰራል እዚህ ጋ ምን ያደርጋል ብሎ በጣም ነበረ እየተቆጣት። እናም ወይዘሮ ገነት ደግሞ አቶ ተሰማን ለማማለል እግሯንም እንደዛ ገለ ግልብጥ ፍጥ ብላ ከፍትፍት ብላ ጠብቀው ነበረ። የሚገርመው ነገር ግን አቶ ተሰማ ምን ትሰሪያለሽ እዚህ ነው ያላት። በጣም ነው የተናደደው። ምክንያቱም እሱ የሌላ ነገር ናፍቆት ሳይሆን እንድትቀመጥ የፈቀደላት ቸግሮኛል፣ ተጨንቅያለሁ፣ ትንሽ ጊዜ ብቻ እናንተ ጋር አስጠጉኝ ስላለች፣ ስለዚህ ቤት እግዚአብሔር ነው በማለት ነው ያስጠጋት። እሷ ግን ሌላ አይነት ነገር ስታስብ አቶ ተሰማ በጣም ነው የተናደዱባት ማለት ነው። በጣም የነዋሜ ናባት። በጣም ነው የተናደደባት። እና እንግዲህ አቶ ለይኩን ደግሞ እንደሚያስታርቃት ነግሯትም ነው ደግሞ ወደዚህ ለመምጣት የበቃችው። ወይዘሮ ዝናሽ ግን በጣም ነው እየተናደደችው፣ በተለይ አቶ ለይኩንን። ቆይ አንተ ምን ለማለት ፈልገ ነው እንዴ? አንተና ልጅህ እኔን እንደ ድፎ ከላይም ከታይም ልታሳርሩኝ የተዘጋጃችሁ ትመስላላችሁ እንዴ? ገንዘባችን እያወጣ የምትጥለውን እነዚህ ሰዎች አንድ ክላስ ቤት ምናንሷቸው ነው? ከዚህ ቤት ያልተናነሰ የተከራየላቸው። ምንድን ነው እያደረግ ያለው ለመሆኑ? ከና ቅላ ነው ወይ ያለች በጣም በጣም እየተሰደበች እንደነበር ተመልክተናል። ነገር ግን አቶ ላይጉን ይውልሽ አይደለም እና መከራየት ብገዛላቸውም አይመለከትሽም እንዴ? ወይ እንደዘ ወተሽ አትሰሪ ምን አርግ ነው የምትይኝ? ቆይ እያለ በጣም ተቆጥቷል። እሷም እንግዲህ ምን ለማለት ፈልገ ነው እንዴ? ስለ ገንዘቡ አይመለከትሽኝም እያልከኝ ነው እንዴት እንዴት ነው የሚያረጋችሁ አንተና ልጅህ እንዴ? ያነ ያቺን ልጅ በባለፈው ከዚህ በፊት ሻንጣዋን ይዛ መጣ ያባረርናት ልጅ፣ አሁን ደግሞ ይዣት ካልመጣሁ እያለ ነው። አንተ ደግሞ ለእነዚህ ሰዎች ገንዘቡን እያወጣ እየጣልክ ነው። ያንን ቢሆን ልጅቷ ገንዘብ ነው ከሱ የምትፈልገው። ይህንን ግን እሱ መረዳት አይትፈልግም። በላዩ ላይ ችት ያደረገችበት ልጅ እኮ አፍቅራ ወዳው እኮ አይደለም። ከሱ ገንዘቡን፣ ከዛኛው ደግሞ ፍቅርን ነው የምትፈልገው ይች ልጅ። እውነት ለመናገር እዚ ጋ ወይዘሮ ዝናሽ ማለት አስመልክቷታል ማለት ይቻላል። ምክንያቱም እውነት ነው አምራን ፍቅር ያለባት ከኤርሚያስ ነው። ወረድ ኤርሚያስ አሁን አልፈለግሽም ኑሐሚን ነው የማፈቅረው ስላላት ነው እንጂ እውነቱን ለመናገር በጣም የምታፈቅረው ማንን ነው? ኤርሚን ነው። ናሁምን ደግሞ ለገንዘብ ነው። ይሄን ደግሞ ለኤርሚያስ ነግረዋለች፣ ከዚህ በፊትም ማለት ነው። እኔ አሁን ላይ የገባሁት ለገንዘብ ነው ብለዋለች። ለዛ ነው አሁን ምሱ መጥቶ በገንዘብ ናሁም እንዳስገባልሽ አውቃለሁ፣ ታርቀሹ ገንዘብ እየተቀበልሽ እንደሆነ አውቃለሁ፣ ገንዘብ አስገቢልኝ ያላት። ያንን ደግሞ የነገረችው ኤደን ናት ማለት ነው። ኤደን እንግዲህ እዛ ቤት ቁጭ ብላ ወሬ እዛ እዚህ ማመላለስ ነው ስራዋ። ስለዚህ ለኤርሚያስ ከናሁም ጋር ታርቃለች፣ ገንዘብ እየተቀበለችው ነው ብላ የተናገረችው ማናት? ኤደን ናት ማለት ነው። ኤደን ኑሐሜንን በተለይ ለመጉዳት የተለያየ ሰው ወደ ቤት እየላከች ኑሐሜንን በጣም እያደከመቻት ትገኛለች። አንደኛ ወይዘሮ ዝናሽን ላከችባት። ከዛ ኤርሚያስን ላከችባት። ከዛ ጭራሽ ብላ ብላ እንድታበግናት፣ እንድታናድዳት፣ በጣም እንድትጨስ ጭራሽ ገነትን ልካላት አረፈች። አሁን ገነት ወይና ገብታ አልወጣም፣ ማን ነው የሚነካኝ፣ ማን ነው ወንዱ ብላ ተደላድላ ቁጭ። ይሄ ብቻ አደለም። ጭራሽ ተከፋፍታ፣ ተገለባብጣ አቶ ተሰማ እንዲጠጋት ለማድረግ እየሞከረች ትገኛለች ማለትም ያው ምንም እንኳን በሕመም ምክንያት በተለያየ ምክንያት ነው በእርግጥ ሰማኒያውን ያላወረደው ማለት ነው አቶ ተሰማ እንጂ ፍቅሩ አጠንቶበት ምናምን አይደለም። ምክንያቱም በጣም ነው የምታሳዝነው ገነት። ምንድነው ስትለው የነበረው ታሞ እንደዛ እየሟቀቀ በጣም የሚያሳዝነው ነገር ውጣሊኝ ከመኝታ ክፍሉ አልጋውንና ቁም ሳጥኑን ልሸጥ ነው፣ ውጣ ሊሸተትከኝ ከረፋኝ እያለች በጣም ስታሳጣው ነበረ። በእርግጠኝነት ግን አሁን እንደዚህ ተገለባብጣብሯት እሷን ከመሰለ በጣም ነው የሚያሳዝነው። ምክንያቱም ነገሮችን ይቅር ይባላል፣ ግን ይቅርታ ማድረግ ማለት መተው እንጂ መርሳት አይደለም። ምክንያቱም መርሳት ከሆነ የትናንትናውን የበደሉን ሰዎች ዛሬም ሲበድሉን ይኖራሉ ማለት ነው። ኤደንና ገነት ደግሞ ለኑሐሜን እና ለአቶ ተሰማ በጣም የሚያሳዝን ማለት በ በጣም ጸያፍ ነገር ነው፣ ሲያደርጉባቸው የነበረው መልካም ያልሆነ ምግባር ነው ሲያደርጉባቸው የኖሩት ማለት ነው። አሁንም ቢሆን ጥሩ ነገር አያደርጉላቸውም። አሁንም ቢሆን በህይወት መጫወት፣ በህይወት መቀለድ ነው የሚሆነው የአቶ ተሰማ እና የወይዘሮ ገነት ሪሌሽን ማለት ነው። ምክንያቱም ወይዘሮ ገነት ሁሌም ቢሆን የምትፈልገው ከሱ ጥቅም እንጂ ሌላ አይደለም። በዛ ላይ ልጁን በጣም ነው የምትጎዳት ኑሐሜንን በጣም ነው ከወይዘሮ ዝናሽ በላይ ነው የምትጎዳት። ቢያንስ ወይዘሮ ዝናሽ ላይ የያዘችውን ሚስጥር ስለያዘችባት፣ አሁን ላይ እነሱ ራሳቸው ፈልገው ወጡ። በዛ ላይ ደግሞ ዳግም ራሱ ማረፊያ አይኖረውም ነበር እነሱ ባይወጡ፣ ምክንያቱም እነሱ ያረፉበት የእንግዳ ክፍል ነው። ሌላ ሁለተኛ የእንግዳ ማረፊያ የለም። የእንግዳው ማረፊያ ላይ ስለነበር አርፈው የነበረው እነሱ ሲወጡ ዳግም ገባ ማለት ነው። እና እንግዲህ ዳግም ደግሞ ፍቅር ይዞታል። እዚ ይገርም ፍቅር የያዘው ደግሞ ከኑሐሚን ነው። ይህንን ወይዘሮ ዝናሽ ሰምታለች። እብድ ነው የሆነችው እብድ። ሚገርምሽ ነገር ሙቼ ነበረ ያተረፈችኝ ልጅ እግዚአብሔር ስጣት እግዚአብሔር የባርካት እንጂ እያለ በጣም ሲያቆለጳጵሳት ነበረ ኑሐሚንን። ይህን እኮ ያተረፈችኝ ልጅ የምትላት እሷ ራሷ ልትሆን ትችላለች። ጦስ የሆነች ብህ ለመሆኑ ማናት ልጅቷ? እያለችው ተመልክተን ነበረ። በኋላ ላይ ስለ ልጅቷ እንኳ ባታውቂ ይሻልሻል አላት። ከዛ ግን ሲነግራት እብድ ነው የሆነችው እብድ። እውነት ለመናገር ኑሐሚን ነብሱና ያተረፈችው በእርግጥ እሷም ከዚህ በፊት ራሷን ልታጠፋ ስትል ከነብስ ነው ማለት። ልጥቅመው ነበር አስባችሁታል። ያን ሁሉ ኪኒን ውጣ ቢሆን ኖሮ ኑሐሚን በህይወት አትኖርም ነበር። ስለዚህ እሱ ደግሞ አጋጣሚ ከዝናሽ ጋር እየተጨቃጨቀበት ስልክ ኑሐሚን እዛ ቦታ ላይ አርፋ ሲያያት እና ደግሞ እያወራች ነበረ። ልጄ በቃ ይቅር በለኝ፣ ምንም ማድረግ አልችልም፣ በቃ እኛ መኖር አንችልም ብላ ራሷን ልታጠፋ ኪኒኑን ልትቅም ስትል ነው ከእጇ ላይ የቀማት። እሷም እንግዲህ ኤርሚያስ ጥሎት ድንጋይ ላይ ካረፈ በኋላ አንስታ አፋፍሳ በራይድ ይዛ ወደ ሆስፒታል ሄዳለች። መኪና የሚነዳውን ሾፌሩን ራሱ አንተ ቶሎ ቶሎ ንዳ ደው እያለች ምስኪን፣ እያለቀሰች ነበር የወሰደችው። እናም ታክሞ አሁን ላይ ደህና ሆኗል ማለት ነው ዳጊ እንግዲህ ዳጊ ለወይዘሮ ዝናሽ ያፈቀራት ኑሐሚን እንደሆነች ሲናገር እብድ ነው የሆነችው። በተለይ ደግሞ ኤደን እብድ እብድ እብድ ነው የሆነችው፣ ቆይኛ ላይ የማይታያችሁ በተለይ እንግዲህ እሷን የምትፈልገው ነገር ካለ እያለች ለማማለል ሞክራ ዞርበይ ብሏታል። እንደገና ኤሚንም ወንድሟ እንደሆነ ሳታውቅ በጣም ጠጋጠጋ ብዝታ ነበረ። ዞርበይ ብሏቸዋል ሁለቱንም፣ ማለት እንደዚህ አፋቶ ዘር በሉ ባይልም በአይኑ ግን ሊገቡለት አልቻሉም። ከአያት ቀን ጀምሮ በአይኑ የሞላችለት ኑሐሚን ናት። አሁን ላይ ሁለቱም በጣም ነው የተናደዱት ማለት ነው። በተለይ ወይዘሮ ዝናሽ እችልሽ ከህይወቴ የምትወጣው መቼ ነው? ጭራሽ ልጅ አፍቅሯት አረፈ ናሆምን ስከላከል ኑሬ ይሄኛውን ተጠመደ ብላ በጣም ነው እሳት የሆነችው። ዳጊ ደግሞ እንግዲህ ለናሆም አንዱን ድርጅት ላስተዳድር ወይዘሮ ትናሽ ቃል ገብታለኛለች ብሎታል። በጣም ነው የተናደደው። እንደ ቆይ እኔም አላቀው ሚስጥር ካለ ለምን አትነግርኝም? እውነት ይሄ የጓደኛች ልጅ ነው ብሏል። ስለዚህ ኤርሚ ጠርጥሯል ማለት ነው። ኤርሚ ስለ ናሆም በእርግጥ ልጇ ነው፣ ሌላ አይችልም፣ ግን ምንዋ ነው? ቆይ እውነት የጓደኛዋለች ነው እንዴት ነው እያለ በጥርጣሬ ላይ ይገኛል ማለት ነው እና እንግዲህ ቀጣይ ምን ሊሆን ይችላል ስንል ወይዘሮ ገነት ከዚህ ቤት ትወጣለች። ምክንያቱም እንደዚህ ብልግና ነገር ፈልጋለች። አቶ ተሰማ ደግሞ ውጭ ላይ ብሏታል። በዛ ላይ ኑሃሜንም ውጭ ልነ ያለቻት ነበረ እና ገነትም ተደላድላ ለመቀመጥ ስትል ነው እንግዲህ ተሰማን እየመለለች ያለችው እና ይህን ይመስል ነበር። ይህ ክፍል ኔክስት ቀጣዩን ክፍል በቀጣይ ይዤላችሁ የምመጣ ይሆናል። እስከዛው ድረስ ግን ቤተሰብ ያሉ ናችሁ ቤተሰብ ሁኑ። ሰብስክራይብ እያደረጋችሁ የደውል መልክቷን በመንካት ቤተሰቦችዬ ደግሞ ላይክ እያደረጋችሁ ኮሜንት እየጻፋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። በያላችሁበት መልካም ጊዜ